ሰለሞን እባላለሁ የኢትዮጵያ ንግድ ባንክ ዋናው መስሪያ ቤት ከዲጂታል መርቻንት ኤጀንት ዲፓርትመንት የመጣ ነው። ከስምንት ከግንቦት ስምንት ጀምሮ እስከ ዛሬ ሶስተኛ ቀን ይዟል። እዚህ የተለያዩ የዲጂታልና ሳይበር ሴኪሪቲ ላይ ያሉ ክትሎቻችንን ለማሳየት መተናል ኮንቬንሽን ማዕከል እንገኛለን። እስካሁን በቆየንበት ጊዜ ያው የመብራት መቆራረጥ ምናምን አልገጠመንም ጥሩ በጥሩ ሁኔታ ምርቶቻችንን የዲጂታል የክፍያ ስርአቶቻችንን ለደንበኞቻችንና ለማህበረሰቡ እያስተዋወቀን ይገኛል። እንደሚታየው ያው ዲጂታል ነው። እዚ ጋ እንደምታዩት በስክሪን የሚታዩ ምስሎች አሉ። እንዲሁም ላይት ፌክቱ ጥሩ ነው ላለው እይታ ጥሩ ነው እና እነዚህ የምናሳያቸው የፓወር ፖይንት እና የኢሜጅ መረጃዎች ኮንቲኒስ፣ ሳይቆራረጡ ወደ ተደራሽ እንዲሆኑ ያደርጋል። እንዲህ እንደምታዩትም ከቦታውም አንጻር ጥሩ የላይት ኢፌክት ስላለ በጥሩ ሁኔታ እየተጠቀምን ስሜ ተስፋዬ ዘውዴ ይባላለው። የኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት የኮሚኒኬሽን ጉዳዮች ዳይሬክተር ነኝ። ያለ ነው በአዲስ ኢንተርናሽናል ኮንቬንሽን ሴንተር ነው፣ ምክንያቱም የኤቴክስ 2025 ኤክስፖ እና ኤግዚቢሽንን እዚሁ እያካሄድን ስላለን ነው። በዚህ ቆይታችን ላይ የተለያዩ ምርትና አገልግሎቶችን ይዘን መጥተናል። ነገር ግን አጠቃላይ እናንተ ከተጠየቃችሁ አንፃር አንጻር የኤሌክትሪክ አገልግሎት በዚህ ቦታ ላይ በመኖሩ እንደምትመለከታቸው የተለያዩ ስክሪኖችንም ጭምር ነው የምንጠቀመው። ቴክኖሎጂ በራሱ ፓወር ይፈልጋል። ስለዚህ የምንፈልገውን አገልግሎታችንን በአግባቡ ማሳየት እንድንችል እድል አግዞናል። በረከት ድንቁ እባላለሁ፣ የኤምኬ ዲጂታል ሴኩሪቲ ሶሉሽን ማርኬቲንግ ኦፊሰር ነኝ። እዚህ በኢቴክስ ኤክስፖ በቀየባቸው ጊዜያት ውስጥ ምንም አይነት ያጋጠሙኝ የኤሌክትሪክ መቆራረጥም የለም ያ ደግሞ ማስታወቂያችንን ለተሻለ ረገድ እንድናሳይ ጠቅመናል። ከዛም በተጨማሪ የተለያዩ የኃይል አቅርቦቶች መኖራቸው ለከስተመሮቻችንም ሆነ ለምናሳያቸው ደንበኞቻችን ትልቅ የትውውቅ አቅም ፈጥሮልናል። በዛም ደስተኞች ነን። ለዚህ ፕሮግራም ያው ብዙ ዝግጅቶች አርገናል። መስመሮችን ዴዲኬት አድርጎ የመሳብ ከሁለት መጋቢ መስመሮች ገብተው እዚህ ስታንድባይ እንዲሆኑ የማድረግ የመጀመሪያው ፕራዮሪቲ የአይስ ሰበን ከሚባለው ላይን አገናኝተን ዴዲኬትድ የሆነ ላይን ነው ከሰብስቴሽን ጀምሮ ለማንም ደንበኛ ሳይሰጥ ቀጥታ እዚህ የገባ ነው። ሌላ ደግሞ ኮተቤ አስር የሚባል መስመር እንደዚሁ ሁለተኛ ስታንድ ባይ ሆኖ የመጣ መስመር አለ። ስለዚህ ይሄን ግቢ ሰርቭ እያረግን ያለ ነው በሁለት መስመሮች ነው ማለት ነው። አንደኛው በዋናነት ፈረስ ፕራይት ተሰጥቶት ለግቢው ኤሌክትሪክ ይሰጣል። ሁለተኛው ደግሞ ስታንድ ባይ ሆኖ አንዱ ቢቋረጥ ኢን ኬስ ፌለሬቲ ቢያጋጥም፣ አያጋጥምም፣ ዴዲኬትድ ነው፣ ባንደርግራውንድ ሳብ ኔትወርክ ነው። ግን ቢያጋጥም ሁለተኛውን መስመር ለማስገባት ደግሞ ሌላ ተጨማሪ መስመር አለ፣ እሱን አድርገናል። በተጨማሪ ደግሞ ያው የምንሰጠው አገልግሎት ነው። እንደሚታወቀው ብቸኛ አገልግሎት ሰጪ ተቋም ነው የኢትዮጵያ ኤሌክትሪክ አገልግሎት ከዛ አንፃር በዚህ በኮንቬንሽን ሴንተር ውስጥ ያሉ የውስጥ መስመሮችንም ወደ ውስጥ ገብተንም የውስጥ መስመሮችንም የማስተካከል ሰፖርት የማድረግ ቴክኒካል አድቫይዝ የማድረግ ባለሙያ ደግሞ መድበን የመስራት የማገስ ስራዎች በሰፊው ተሰርተዋል። አሁን ደግሞ ፕሮግራም ከተጀመረ በኋላ በሁለት ሺፍት ስታንድ ባይ ሆነን እያገለገልን ነው ማለት ነው ስታንድ ባይ ስ የእኛንም መስመር የውስጡንም መስመር እንዳይቋረጥ ዞሮ ዞሮ ኢሜጁ የሁላችንም የሀገር ኢሜጅ ነው። ያን ከመጠበቅ አንጻር በትጋት በሁለት ሺፍት ስታንድ ባይ ሆናል። የውስጡንም መስመር የውጭ ነው፣ ከኢዩ ሳይድም ከኮንቬንሽን ሳይድም ያለውን ሰፖርት እያደረግን እንገኛለን በአሁኑ ሰዓት ማለት ነው። እንግዲህ በዚህ አምስት ቀን ውስጥ ቅድም ከጠቀስኩል ከተሰሩ ሰፊ ስራዎች አንጻር ምንም አይነት የሀይል መቆራረጥ አላጋጠመንም ትልቅ ኤግዚቢሽን ነው እየተካሄደ ያለው ምንም አይነት የሀይል መቆራረጥ አላጋጠመንም ይሄ እንግዲህ ትልቅ አውትካም ነው ለኛ ከተሰራው ስራ አንጻር ውጤቱን እያየነው ነው ማለት ነው የሀይል መቆራረጥ አላጋጠመንም ፕሮግራሙ እየተካሄደ ባለበት እስካሁንም እየተካሄደ ነው ያለው ምንም አይነት የኃይል መቆራረጥም መዋዠቅም አላጋጠመንም።